ከወዳጅ ጋር ልቀመጥ ነው ደንገጥ ባሉ እንጂ እንዴ ነው ድግሴን ወደዳችሁት እጅግ በጣም ወደነዋለሁ አዎ በጣም እናመሰግናለን እነዚህን ሁለት ባልና ሚስቶች በማህበራዊ ሚዲያ ደግሞ በግል ህይወታችንም የምናውቃቸው ሰዎች ናቸው መሐመድ ካሳን ማያቅ የለም መጽሐፍ የሚያነብ ደግሞ ዘቢብን ማያቅ የለም በምትጽፋቸው ጽሁፎች ብዙዎቻችን እናቃቸዋለን እንኳን አደረሳችሁ መጀመሪያ ኳ አብሮ አደረሰን። ሁልጊዜ አንድ የማስበው ነገር አለ ብዙ ጊዜ አውርተል ሊሆን ይችላል ግን ያሉ ነገሮች ደግሞ ደጋግሞ መነሳት ስላለ ባቸው ነው መሐመድ ለሁሉ ደራሽ ነው። ይሄንን ፕሮግራም እያዩ ያሉ ሰዎች እንደዚህ ሚሉኝ ይመስለኛል ሁኔታ ጊዜ ሰው የማይመርጥ ለቸገረ ሁሉ የሚደርስ ጊዜውን ገንዘቡን የሚሰጥ ሰው ነው። የእንደዚህ አይነት ሰው ሚስት መሆን ቀላል ነው? አዎ ብል እንግዲህ ውሸታም ነው የምታስብኝ። እኔ ከባድ ነው በጣም ከባድ ነው። ግን ያው ሰውየውን በደንብ ካወቅሽ ደግሞ የትዳር ዋጋ ከበለጠብሽ ምትቻያቸው ምታቻቻያቸው ነገሮች አሉ። እኔ ብትዳር ያው ሲባል መቀባበል ነው የሚመስለኝ፣ ፐርፌክሽን የለም እሱም እስከ አንቺ የሚቀበለው ነገር አለ፣ የሚችለው ነገር ማለት ነው ይኖራል። አንቺ የምትችዩ ነገር አለ፣ የሆነውን ነገር ይሄ ሰው የሆነውን ነገር ሊቀይረው የማይችለውን ነገር ከአንቺ በፊት ሲሆነው የነበረውን ነገር መሐል ላይ ደርሶ መተሽ እንዲቀይር ብትፈልጊም፣ አንደኛ ራሱን ነው የምታስጥዩ፣ ከማንነቱ ጋር ነው የምታጋጩ። ሁለተኛ ደግሞ ለራስሽም ሰላም አይሆንም ማለት ራሱን ጥሎ ከአንቺ ጋር ሲሆን ሰላምም አይኖረውም። ትዳሩም ፍቅሩም ሰላምም ይቀንሳል። ስለዚህ ኮምፕሮማይዝ ታደርጊያለሽ። አንዱን ከአንዱ ያጃጃል ትኖረልሽ። እውነት ነው። እንግዲህ ይሄ ቀመሩም እሱ ይመስለኛል። ማሜ፣ እስቲ ቤቱን አይ እንደው ሚስቴና ልጆቼን ጊዜ ሳልሰጣቸው ቀርቼ አቅ ይሆን ብለህ የሚሰማህ ጊዜ አለ? በጣም ሯጭ ስለሆንክ እመን። አንተም እንደ ዘቢባው በጣም መጀመሪያ ብስሚላህ ሁላችሁንም እንኳን አደረሳችሁ። ይህንን ፕሮግራም የምትከታተሉ ኢትዮጵያውያንም በመላው ዓለም ያላችሁ ሁሉ እንኳን ለኢደል ፈጥር በዓል በሰላም አደረሳችሁ አደረሰን። ሁላችንንም ኢትዮጵያውያን በጠቅላላ እንኳን አደረሳችሁ አደረሰን። አዎ በጣም ብዙ ጊዜ በተለይ አሁን በዓላት ሲሆኑ ሌሎችም ጊዜያቶች ላይ አንዳንድ ጊዜ ያው የኔ አይነት ባተለይ ሰው ብዙ ጊዜ ዘቢብን ባለ አገባ ኖሮ ብዬም ጠይቅ ያውቃል። ማን ይችለኝ ነበር? ማን ይረዳኝ ነበር? ማን ይረዳኝ ነበር እና ከሱ አንጻር ያው ጓደኞቼ ታውቃላችሁና የእኔን ነገር። ስለዚህ በብዙ መንገድ አሁን አሁን ትንሽ ለመቀነስ ሞክሬ አለሁ ትንሽ የቀንሼም ግን በስቷል ከድሮ ጋር ሲነጻጸር ነው። ስለዚህ ግን አንዳንድ ጊዜ ደግሞ እንደዚህ አይነት ነገር ያስፈልጋል፣ ሁኔታዎችን ላይ መሳተፍ፣ ቀድሞ መተንበይ፣ ማየት፣ ኢንቮልቭ ማድረጉ ግዴታ ነው። ብዙ ሰው ማያውቃቸው እኛ የምንተዋወቃቸው ነገሮች አሉ አይደል? ለምሳሌ ሳላገባ የነበረውን ዒድ ወይም በዓል ካገባው በኋላ ከነበረው ጋር ሳነጻጸረው ድሮ እንደነበርኩት አሁን መሆን ከባድ ነው፣ ግን ያም ሆኖ ብዙ ጊዜ በዓላት ላይ በተለይ በጣም እጸጸታለሁ፣ በጣም ራሴን እወቅሳለሁ። ዘቢብ ትጽፋለች ከወጣትነት ከሀይ ስኩል ጀምሮ በተለያዩ ጽሁፎች እና ትዳር ልጆች ሲመጡ ይሄን ነገር እንደ በፊቱ ጉልበታ መሆና ልታደርገው አልቻለችም። የጻፍ ምትጽፋቸውን ነገሮች ሁሉ ሰበሰብክና መጽሐፍ አደረክላት። ይሄ ነገር አንድ ቀን አደርገዋለሁ፣ ህልም እንደገና እንዲጀምር አደርጋለሁ ብለህ አስበህ ያረከው ነው? አይ እኔ መጽሐፍ አላረኩላት። እሷ ግን አርጎልኛለሁ ምትለው ያው ለማመስገን። ቤታችን ውስጥ ብዙ መጽሐፍና ወረቀት ነው ያለን ሀብት። ስለዚህ ወረቀት ነው ለልጆቻችን ቆጥ። እኔና ዘቢብ መጀመሪያ የመጀመሪያ ልጃችን ሂባን ወልደን ቤት ቀየርን። እነሱ ሰፈር ገባን። እዚያ ከሀያ ሁለት ኮተቤ ኮተቤ ስንገባ የተጫነው ወደ ሰባት ስምንት ማዳበሪያ ትልልቅ ማዳበሪያ ሙሉ መጽሐፍ ነው እና ባይሱዙ መጽሐፉ ተጫነ። አንድ ሶስት አራት ማዳበሪያው ደግሞ ጋዜጦች፣ የድሮ ጋዜጦች እኔ ይሰበስብ ነበር ይሄ የድሮ የካቲት መጽሔት የድሮ በቃ ጋዜጣ የተባለ ነጋሪት አዋጆቹን ምናምን እና ሰብስበን አንድ አራት ማዳበሪያ ሙሉ በትልልቅ በጣም ከባድ ነው። ሲወርድ ዘቢባ ራስ ናት እና ቁጭ ብላለች ከዛ ክረምት ነው። ዝናብ እንደዚህ ይሄ ሰዓት ነው። የካቲት ግን የበልጉ ዝናብ ዘነበ። ከዛ እኔ ቤት ገባው። ሰራተኛዋን ቤት አስገብቻለሁ። የተከራየነው ቤት ሙሉ መጽሐፎቼን አስገብቻለሁ። ልብሶቻችን ውጭ ናቸው። ከዛ ዘቢብን መጣው ብያት ሲሄድ አራት ማዳበሪያ ሙሉ እነዛ ጋዜጦቹ በጣም ውድ ናቸው፣ በጣም በገንዘብ መቼም ልተካቸው አልችልም። እና ለምሳሌ በጣም ወዳቸው ጋዜጦች፣ መጽሄቶች ከመጀመሪያ እትም ጀምሮ ሙሉ ሙሉ ኮፒውን በጣም በብዙ ነው የምሰበስበው። እና ዝናብ ሰራተኛዋ ልብሱን አስገባችና እኔ ሙሉ ወረቀቱን ውጭ ያስቀመጠች። ከዛ መጥቼ ቁጭ ብዬ አለቀስኩ። የምር እንባ ወጥቼ ሳለቅስ እንደ እብድ አየችኝ። ምንድነው? ወረ ቆሻሻ ስነበበት ብለ ዘቢብም ጽሁፎቿ ብዙ ናቸው። ሁሌ ትጽፋለች፣ በተለይ ግጥም። ግጥሙን አላሳተመችም። በዚህ አጋጣሚ ብታሳትመው አሪፍ ነው። ሾርት ስቶሪዎችን ግን አስታወስኳት፣ ማሳተም እንዳለባት ና ጥሩ ተቀባይነት አገኘ። አሁን ድጋሚ ባይሆን ሁለተኛ ሾርት ስቶሪ ግንቦት ላይ ይወጣል የእሷ እና ሌላ አዲስ ሾርት ስቶሪ ድጋሚ እናሳትማለን። ኢንሻላህ። በጣም በጣም ደስ የሚል ነገር ነው። ደግመን ደጋግመን ስንለው እንደው እንደ ቀላል ነገር ይታያል እንጂ እናት ሆኖ ሚስት ሆኖ ከዛ ደግሞ የደጅ ስራ እየሰሩ ህይወትን አቻችሎ መኖር በጣም ትልቅ ቁም ነገር ነው። ትልቅ ጥንካሬና ብርታትን የሚፈልግ ነገር እንደሆነ ይታወቃል፣ ይባላል። በጣም ትልቅ ሸክም ነው። እናንሳ እሱን ብርታት ፈጣሪ ሲረዳሽ አላላ ሲረዳሽ አለው የሆነ ሚና ሲኖርሽ ከአንቺ በላይ የሆነ ኃይል ደግሞ አብሮሽ ይሆናል። እንደዛ ሆኖ ነው እንጂ እናትምት በተለይ ውጭ ወርኪንግ ማም ሆነሽ ውጭ የምትሰሪ ሆነሽ ሌላ ነገሮችን አማቺቭ ለማድረግ ሌሎች ድሎችንም ለማስመዝገብ የምትሮጪም እኩል ስትሆኚ ቀላል አይደለም። በእርግጥ እንደ አፋሮች ደግሞ አብረሽ ሰብሰብ ብለሽ እየተጋገዝ፣ ማለት አንድ ልጅ በብዙ እናቶች ሊያድግ ይችላል ምናምን እና እንደ ስቶኝ ቀለል ይላል። የድሮ ህይወት የድሮ አናናር ቀላል ነው፣ የእናቶቻችን ቀላል ይመስለኛል። ጎረቤቱም ግቢ ውስጥ ያለው ያግዛል። አንድ ቪሌጅ ይጠይቃል። አንድ ልጅ ለማሳደግ ሙሉ መንደሩ ኃላፊነት ይወስዳል። አሁን ግን እንደውም ጎረቤትሽን ፈርተሽ ነው፣ ተጠራጥረሽ ነው እና ልጆችሽን በጣም ፕሮቴክት የምታደረጊበት ጊዜ ነው፣ የምትጠባበቂበት ጊዜ ነው፣ የምታስተምሪበት ጊዜ ነው። ሃይማኖትሽን ማስተማር አለብሽ፣ ባህልሽን፣ ቫልዎች፣ አብሮ የመኖርን እሴቶች ከሌሎች አይነት ሰዎች ጋር ከሌሎች ባህል ካላቸው ሌላ አይነት ሃይማኖት ካላቸው ሰዎች ጋር እንዴት እንደሚኖር ብዙ ነው። ብዙ ነውና፣ እኔ ቀላል ነው ብዬ አላስብም። እንደውም በአንዱ በአንዱ እንደክማለን ብዬ አስባለሁ። ሁለት ሶስት ሲሆኑ ይለመዳል። ኤግዛክትሊ። አሁን ብዙ ስራ ሲኖርሽ በአንደኛው ደከምት ያለሽ አጋሽ ከሌለሽ በስተቀር ማለት ነው እና ብዙ ኃላፊነት ውስጥ ስትገቢ ማለት ምን ስንት ያለ እግር አለኝ፣ የሆነ አይደ በቃ የሆነ ነገር አለኝ ብለሽ የሆነ ብዙ ነገር ውስጥ አትገቢ። ምና ከገባሽ ግን በአንደኛው ሀምስት ሰዓት ሆኛለሽ ማለት በአንደኛው ዘጠናት እና የራሱ እናትነትን እናትነት ስትጀምር ኃላፊነቱን ስትቀበይ ሌሎች ነገሮችንም ሪስክ ውስጥ እያስገባሽ እንደሆነ ሌሎች ኃላፊነቶች ላይ የሆነ ነገር እንደሚያመጣ አምነሽ ነው የሚሆነው እና አምነሽ ከተቀበልሽ ደግሞ ግራንጅ ነገር የለም። እንዲሆኝ በእናትነት እናት ስለስሎ እኔ ላይ የደረሰ ጣጣ ምናምን አትም ና መቀበሉ የግድ ነው እንጂ ከባድ ነው፣ በጣም ከባድ ነው። እየጻፍሽ ነው? አዎ እየጻፍኩ ነው። ምን ላይ ነሽ? ጉደኛ እኮ ነኝ አይደለ? አዎ መሐመድ እንዳለው ያው ጨርሰናል ሁለተኛውን መጽሐፍ ሁለተኛም በለው እንጂ ስንተኛ ነበር? ሶስተኛው መጽሐፍ ማለት እና እሱን ጨርሰናል። እስቲ እንሻአላ እንግዲህ አላህ ካለ ደግሞ እንጨርሰዋለን፣ ለህዝብ ለአንባቢ እናቀርበዋለን። ዘቢብ ከጀመረች ዳር ማታደርሰው ጉዳይ የለም እንደምናውቀው። አናጨበጭብም ታዲያ እዚህ ጋር ይሄ ሁሉ ሰው አዎ። እንደዚህ አይነት ሰው ነው ያስፈልገው ለህይወት አይመስላችሁ? በጣም ነው የምናመሰግነው፣ መሐመድ ካሳ እናመሰግናለን፣ ዘቢብ መልኬ። እንግዲህ ከህይወት ከጓዳቸው አውርተናል። ይሄንን ፕሮግራም የምትመለከቱ የተወደዳችሁ ተመልካቾቻችን እንኳን አደረሳችሁ። እናንተም የእናንተም የሆኑ ሁሉ መልካም ቀን እንዲያሳልፉ እንመኝላችኋለን።